የስልጣን ማዕከላዊነትን በመቀነስ ለክልሎች የራስ ገዛ አስተዳደር መብትን ያጎናጽፋል። እንደየ ፍላጎቶቻቸው የልማት እቅዶችና ፖሊሲዎችን እንዲያዘጋጁና እንዲተገብሩ ይፈቅዳል። ቀጥተኛ የፖለቲካ ተሳትፎና ውክልናን ያጎናጽፋል። የፌዴራሊዝም ስርዓት ብዛህነትን ማስተናገድ ደግሞ የፌዴራሊዝም ስርዓት ምሰሶ ነው። ኢትዮጵያም ብዛነት መገለጫዋ የሆነች በህብረብሔራዊ የአንድነት ገመድ የተሰናሰለች ህዝቦቿ ለግዛት አንድነቷ የደምና የአጥንት መስዋዕትነት የሚከፍሉላት ሀገር ናት። የህዝቦቿ የመልማት የአንድነት የለዋላይነት ፍላጎት ተግባር ከሆነው ህገ መንግስቷ የተቀዳ የፌዴራሊዝም ስርዓት እውን አድርገው በአንድነት መኖር ከጀመሩ እነሆ ሶስት አስርት ዓመታት ተቆጥሯል። ተሰባስበው መዘከር ከጀመሩ ደግሞ ሁለት አስርት ዓመታት ደፍነዋል። በተለይም ባለፉት ጥቂት ዓመታት ይህን ስርዓት ለማጽናት በተከ የተከናወኑ ተግባራት በህዝቦች መካከል ዲሞክራሲያዊ መግባባትን በማጎልበት ብዛህነትን ማስተናገድ እንዲሁም የህዝቦች መልከ ብዙ ፍላጎቶችን መመለስ ተችሏል። ዛሬም ዲሞክራሲያዊ መግባባትን በመፍጠር እውነተኛ ህብረ ብሔራዊ አንድነትና ፌዴራላዊ ስርዓት ለመገንባት እየተሰራ ይገኛል። የኢትዮጵያ ብሔር ብሔረሰቦች አብሮ ለመኖር የጋራ የፖለቲካ ኢኮኖሚ ማህበረሰብ ለመገንባት የገቡት ቃል ክዳን ፌዴራሊዝም። ይሄንን ፌዴራሊዝም ደግሞ ለማጽናት እና መሬት ለማስያዝ ዲሞክራሲ በጣም ወሳኝ ነገር ነው። ያለ ዲሞክራሲ ያንን ማሳካት አይቻልም። ምክንያቱም ፌዴራሊዝሙ መዋቅሩን ይሰጣል። እዛ መዋቅር ውስጥ ደግሞ የምትግባባበት ፕሪንስፕል ዲሞክራሲ የራሱ ቋንቋ፣ የራሱ ልማድ ያለው ብሔር ማህበረሰብ ነው፣ ጥርቅም ውጤት ነው ይሄ። መለያያችን ሳይሆን አንድነታችንን ሀገራዊ ማንነታችንን የሚገልጹ ሴቶች ናቸው እነዚህ ነገሮች። እነዚህን እንዴት አጠንክረን ጠንካራ የሆነች ሀገር መመስረት እንችላለን? በብሔር ብንለያይ፣ በቋንቋ ብንለያይ፣ ነገር ግን በኢትዮጵያዊነት አንድ የሆን ብሔር ብሔረሰቦች እና ጠንካራ ሀገር ለመመስረት አንድነታችን ህብረ ብሔራዊ ማንነታችን ለሀገራዊ እድገታችንና ግንባታ ወሳኝ ነገር ይኖረዋል። በዚህ ረገድ የብሔር ብሔረሰቦችና ህዝቦች በዓል ሚናው የጎላ ሲሆን የእውነተኛ ፌዴራሊዝም ትግበራ ማሳያ ጭምር ነው። በዓሉ ባለፉት ሁለት አስርተ ዓመታት መግባባትና የጋራ እድገትን ለማምጣት መሰረት መጣሉ እሙን ነው። ይህ መድረክ ባህልና እሴቶቻችንን በመጋራት ለሀገራዊ እድገት አውለነዋል። ብሔር ብሔረሰቦች በዚህ መልክ ማንነታቸውን በሚያንጸባርቅ መንገድ አደባባይ ወጥቶ በየፓናል ውይይቱ አግጦ መታየታቸው የኢትዮጵያን ትክክለኛ መልክ እንድናይ እድል ይሰጠናል ማለት ነው። ኢትዮጵያ ማለት እኔ ብቻ አይደለሁም። ኢትዮጵያ ማለት እንደኔ የምትናገር እንደኔ የምትለብስ እንደኔ የምትደንስ እኔን አይነ ምግብ የምትበላ ብቻ አይደለችም። ብዙ ነው የሚለውን ነገር በተግባር የሚያሳየን ነገር ነው ማለት ነው እና አንዳንድ ሰው ትንሽ አሳንሶ ለማየት ይሞክራል የጭፈራ ባህል የልብስ ማሳያ ፋሽን ሾ ምናምን ይለዋል። ኢትስ ኖት ከዛ በላይ ነው። በጣም በጣም ትልቅ አንድምታ ያለው ነገር ነው። አንደኛ አገሬን ወቅ ነው አንድ ላይ ሰብስቦልህ ው አገሬ እንደዚህ አይነት መልክ ያለው ነው ው የሚል ይዘት ያለው ነው እና አይ ቲንክ ፖዚቲቭሊ ማየት አለበት ሰው፣ ፖዚቲቭሊ ማየት አለበት ብቻም ሳይሆን ከዚህ ማግኘት የሚገባውን መውሰድ የሚገባውን መልእክትም መውሰድ አለበት ባህል ሃይማኖት፣ እምነት፣ የተለያዩ ቋንቋ መለያየታችን ከሚያለያየን ይልቅ አንድ አድርጎ አንድነትን ገንብቶ አገራዊ አንድነትን ለማጠንከር መሰረት ሊጥልልን ይችላል። ይህንን የምናወጣበት መሰረቱን እንድንጥል የምናደርግበት አንዱ መንገድ ይሄኛው በመሆኑ ነው። መግባባትንና የጋራ እድገትን ለማምጣት መሰረትን ይጥልልናል እ በኃይላችንን አውጠን የጋራ ስናደርገው ሼር ስናደርገው ስንከፋፈለው ስንቋደሰው፣ አንድነትን እናመጣለን። እሱን ነገር ደግሞ ወደ ልማታዊ አንድነትን ለማምጣት መሰረትን ይጥልልናል። ከዚህ ባሻገር ሁሉም ኢትዮጵያዊ የሚግባባበት የጋራ ሀገራዊ ትርክትና ሀገራዊ ምስል ለመፍጠር በጎ ሚና ይኖረዋል። የኢትዮጵያዊነት ትርክት እያንዳንዱ ኢትዮጵያዊ፣ የተለያየ ባህል ያለው ኢትዮጵያዊ ራሱን የሚያይበት መሆን አለበት። ያ ሲሆን ብቻ ነው ያ ትርክት ሊጸና የሚችሉ ያ ሲሆን ብቻ ነው ትርክቱ ረዥም መንገድ መሄድ የሚችለው እና ትልቅ የኢትዮጵያ ታላቁ ትርክት መገንቢያ መሰረት ይሄ ነው።